በአርባ ምንጭ ዩኒቨርሲቲ የምርምርና ትብብር ምክትል ፕሬዚዳንት ዶክተር ተክሉ ወጋየው የሲምፖዚየሙ መዘጋጀት የውሃ ሀብትን በዘላቂነት ለመጠቀም እንዲያስችል የዘርፉ ምሁራን ሀሳባቸውን፣ ፈጠራቸውንና ተሞክሯቸውን እንዲያጋሩ ታልሞ የተዘጋጀ መሆኑን ጠቁመዋል። በዲፕሎማሲውም ይሁን በሃይድሮ ዲፕሎማሲ በሌላውም ዘርፍ ፕሮጀክቶችን በመምራት ያሉትን እውቅ የውሃ ምሁራን በማፍራት ዩኒቨርስቲው ላለፉት አርባ ዓመታት ሄዷል እንግዲህ የአርባ ዓመትን ውጤት ነው አሁን እያየን ያለ ነው። እንደ መታደልም እንደ አለመታደልም ሆኖ ውሃ ከኢትዮጵያ ወደ ውጭ ይፈሳል እንጂ ወደ ውስጥ የሚፈስ ውሃ የለም። እንዲሁም በምሁራን ሲገለጽ በጣም ደስ ይላል። መስጠት ደስ ይላል፣ ግን በአግባቡ መጠቀም እዛ ውስጥ መታከል አለበት የሚለው ነው። እንግዲህ ከጊዜ ወደ ጊዜ ካለው ፍላጎት ጋር ተያይዞ የውሃ ውጥረቱም እየጨመረ ነው። የእነሱ ሳቢያቸው ኢትዮጵያ እንዳትጠቀም እንዳትበለጽግ ነው እንጂ ውሃው የማነስና የመብዛት ችግር አይደለም። የአርባምንጭ ዩኒቨርሲቲ ውሃ ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ዶክተር ታምሩ ተሰማ በዩኒቨርሲቲው ለበርካታ ዓመታት የውሃ ሀብታችንን ለዘላቂ ልማት መጠቀም የሚያስችል ዘርፈ ብዙ ጥናቶች ተጠንተው ውጤት በሚያመጣ መልኩ እየተሰራ ነው፣ ለዚህም የዘርፉ ምሁራን ድርሻ የጎላ ነው ብለዋል። እንደ ሀገር ያሰለጠናቸው ልጆች ናቸው ዛሬ ትላልቆቹን ለውጥ ሊያመጡ የሚችሉትን ፕሮጀክቶች ያስመረቁት አባይን ብንወስድ ጊቤን ብንወስድ ኮይሻን ብንወስድ ጣና በለስን ሁሉንም በምታያቸው ኩራዝን ጣና ሁሉም ጋር ያሉትን የመስኖ ፕሮጀክቶችን የሃይድሮ ፓወሮችም የመጠጥ ውሃን ብታያችሁ፣ በአንድም ሆነ በሌላ መልኩ ከኛ ጋር የተቆራኙ ልጆች ናቸው ናቸውና እንደ ሀገርም ለዛ ነው የአንበሳውን ሽድርሻ ለሀገሪቱ እድገት ዴቨሎፕመንትም እንወስዳለን። የነገዎቹ የሀገር እድገት ባለራእይ መሪ የሆኑ ልጆችን ተመራማሪዎችን አፍርተናል ብለን እናስባለ። የኢፌዴሪ ውሀና የኢነርጂ ሚኒስቴር የሚኒስቴሩ ልዩ አማካሪ ዶክተር ሚካኤል መሀሪ ምርምርና የኢንዱስትሪ ስራዎች የሚነጣጠሉ ባለመሆናቸው በአርባ ምንጭ ዩኒቨርሲቲ በውሃ ሀብት አስተዳደርና ዘላቂ ተጠቃሚነት እንዲሁም በተፋሰስ ስራዎች ላይ እየተሰሩ ያሉ እቅዶችና እየቀረቡ ያሉ ፕሮጀክቶች በይበልጥ ሊተኮርባቸው እንደሚገባ ገልጸዋል። 75 በላይ የሚሆነው የሀገራችን ተፋሰስ ወደ ጎረቤት ሀገራ ነው ወንዞቹ የሚፈሱ ናቸው። ተፋሰሶቹም ከጎረቤት ሀገሮች ጋር ሼር የምናደርጋቸው የምንካፈላቸው ስለሆኑ ሁልጊዜም ቢሆን የልማት ስራዎቻችንን በምንሰራበት ጊዜ ታችኞቹን የተፋሰስ ተጠቃሚ አካላት ሲግኒፊካንትሊ በማይጎዳበት መልኩ መጠቀም እንደሚገባን የኢትዮጵያ መንግስትም ሚኒስተር መስሪያ ቤታችንም ያምናል። ታችኞቹም የተፋሰሱ ሀገራት ደግሞ እንደዚሁ ሀገራችን እንዳትጠቀም በተለያዩ ሁኔታዎች የተለያዩ ተግዳሮቶችን እየፈጠሩ ስለሚገኙ፣ አንደኛ እስከ ዛሬ ድረስ ያካበትነውን ሰፊ ልምድ በሌሎቹም ተፋሰሶችን ለመድገም እንዲረዳን ሀይልን የምናሰባሰብበትን መድረክን የፈጠር ነው።